እግዚአብሔር ሴት አንተ ጥምባ አንሳ። ጴንጤ ምን አባህ ነው ስለ የእግዚአብሔር ሴት ትላለህ? ጴንጤ ለኔ የእግዚአብሔር ሴት አይለኝም። ማህተም ይታየሃል? አዎ ይታየኛል። ይህንን የተሰቀለበትን መስቀል ብቻ ነው ማምነው። እናንተ የምታምኑት ሰይጣን ነው። ጴንጤዎች፣ እኔ አጠፋሁት ነገር አለ። አንተ ምን እንዳጠፋህ ልንገርህ። ምላስህን ታሳምርና እባብ እንዴት ነው ቀስ እያለ ነው የሚነድፈው። አንተ ምላስህን አሳምረህ የምትመጣው ሰውን ጴንጤ ለማድረግ ነው። ስለ ክርስቶስ ኢየሱስ ወጥቼ ፕሪች ማድረግበት ምክንያት ሰው ልብ ወደ ክርስቶስ ኢየሱስ እንዲቀርብ ነው እንጂ ጴንጤ እንዲሆን ከኦርቶዶክስ እንዲወጣ ኦርቶዶክስ እንዲሆንም አይደለም። እግዚአብሔርም ሲጀመር ጌታ ኢየሱስ ክርስቶስ ይልክልን እኮ እነ ሀሳቡ ሃይማኖት ለመመስረት አይደለም፣ ሰው ግን በክርስቶስ ኢየሱስ አምኖ የዘላለም ህይወት ወራሽ እንዲሆን። ሃይማኖት የሚባል ነገር እንደዚህ ዲፕ ማቅሶ አልነበርኩም፣ ጨለማ ነበርኩ፣ በጣም የሚያስጠላ ህይወት ነበርኩ። ነገር ግን ደረሰልኝ አንድ አካል አካል ኦርቶዶክስ፣ ጴንጤ፣ ሙስሊም አይደለም የደረሰልኝ ኢየሱስ ክርስቶስ የሚባል የእግዚአብሔር ልጅ ህይወቴ ላይ ከገባ በኋላ ካለውበት ጨለማ ነጻ ወጡ ነው በጣም ነው። ሰውን ለመሳብ የምትጥረው፣ ለምን ለምን ያደርግልሃል? በቃ አንተ ካመንከው አይበቃም? ብራዘር፣ ሌላ ሰውን አትበክል። ችግር የለውም፣ እንደዚህ በል። ማርያም ታማልዳለች በል ማርያም አታማልድ። አማላጅ በእግዚአብሔር ቀኝ ያለ ኢየሱስ ክርስቶስ ብቻ። መጽሐፍ ቅዱስ ሚሊዮን ሀሳብ ብቻ ለአንቺ ልነግርሽ የሚችለው። በማርያም መንገድ ወደ እግዚአብሔር መቅረብ እንችላለን። አይ አይቻልም ነው የምትሉት? በቅዱስ ሚካኤልም ወደ እግዚአብሔር መቅረብ እንችላለን። እናንተ ግን አታምኑበትም። ለምን? ምክንያቱም መጽሐፍ ቅዱስ ላይ በእግዚአብሔርና በሰው መካከል ያለ አንድ ብቸኛ እርሱ ኢየሱስ ክርስቶስ ብቻ። ግን ጻድቃኖቹም ወደ እግዚአብሔር ያቀርባሉ እኛ ኦርቶዶክሳውያን እናመልካቸዋለን መልካቸዋለን እን ለምናቸዋለን። በጣም ነው የምወዳቸው። ነው በሌላ በማንም የለም ብሎ በክርስቶስ ነው በሩም መግቢያውም መውጫውም ከተባለ ለምን በክርስቶስ ኢየሱስ ወደ እግዚአብሔር አትገቢም? ነው አማናት ነው ሽምግልና እንደናንተ አይነት ጭንቅላት ጭንቅላቱ ማለት ነው እዚህ ኢየሱስ ይሄ አሰላሙ አለይኩም። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ብዝት ይበልልኝ ለሁላችሁም። ስሙኝማ ዛሬ ደግሞ ኮሜንቱ እዚህ ጋር ምን ይላል? አቤት አውቀሽ ሞተሻል፣ የተባልሽው እኮ ኢየሱስ፣ እሱ ራሱ እኔ ጌታ ነኝ ያለበትን ማስረጃ አምጪ ይላል። እዚ ጋር ስሚኝ በደንብ አድርገጅ ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። አለቀ በቃ። ዚ ላይ አለ እኮ እንዲሁም ነኝና አለ። ነኝ ነኝ እያለ ነው፣ ጌታ ነኝ ያለ ነው ያለው እና ከዚህ በላይ ምንም ማስረጃ የለም። አምጪ፣ አምላክ ነኝ የሚልበትን፣ ጌታ ነኝ የሚልበትን አምጪ። ያላችሁ አጠይቁኝ። ጌታ ምንድን ነው የሚገባው? ሲጀመር ለጌታ ምንድ የሚገባው? ስግደት አይደል? አምልኮ አይደል? ለዚህ ጌታ ነው ይገባዋል። ነኝና ብሏል። እና ልጠይቃችሁ ሙስሊሞች ትክክለኛ መንገድ ሙስሊም ነው፣ ትክክለኛ መንገድ ሙስሊም ነው እያላችሁ ወደ ሙስሊም ትላላችሁ። ተአሉ ኤላ ካልመ ትንሳኤ ባይና ነው ባይና ኮም እያላችሁ ትናገራላችሁ። ትክክለኛ መንገድ ሙስሊም ነው ትላላችሁ እና በቀን አምስት ጊዜ አስራ ሰባት ጊዜ አይ ደረስ ጠዲም እያላችሁ ወደ ትክክለኛ መንገድ ምራን፣ ወደ ትክክለኛ መንገድ ምራን ያሉ መጮው ለምን አስፈለገ? ትክክለኛ መንገድ ከሆነ እንትን ወደኛ አምጣ ኦርቶዶክሱን ወደ እኛ አምጣ እያሉ መጸለይ አያስፈልግም ነበረ። እኔ ዛሬ ልንገራችሁ፣ ትክክለኛ ሶስት መንገድ ልንገራችሁ። በደንብ አድርጋችሁ ስሙኝ። አንደኛ ኢየሱስ ይባላል፣ ሁለተኛውም ኢየሱስ ይባላል፣ ሶስተኛውም ኢየሱስ ይባላል። ዮሐንስ ወንጌል ምዕራፍ 14 ተቁጥር 6 ላይ እንዲላል ኢየሱስም፣ እኔ እውነት ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። ያለ መሲ አልመ ወደ አላህ አትመጡም። እውነት ህይወት መንገድ እኔ ነኝ ብሏል። እውነተኛ መንገድ ኢየሱስ ብቻ ነው። ከሱ በቀር ምንም ልታደርጉ አትችሉም። ዮሐንስ ወንጌል ምዕራፍ አስራ አምስት ከቁጥር ስድስት ጀምሮ ደግሞ የወንድ ግንድ እኔ ነኝ፣ ቅርንጫፎች እናንተ ናችሁ። ከእኔ በቀር ምንም ልታደርጉ አትችሉም። በእኔ ብትኖሩ እኔ በእናንተ እኖራለሁ፣ ብዙ ፍሬንም ታፈራላችሁ። በእኔ የማይኖር ቅርንጫፍ ተሰብስቦ ይደርቃል ወደ እሳት ይጨመራል፣ ከዛን ይቃጠላል። ገብቷችኋል? ለዚህ ነው እኛ ከመቃጠል እንድትድኑ ነው፣ ከሲኦል እንድታመልጡ ነው። ጴንጤ ስለሆናችሁ ለእኛ ምንም የምትጨምሩት ነገር የለም። ግንዱ ከሌለ ቅርንጫፉ ብቻ ምንም ዋጋ የለውም። እየነገረ ነው ያለው። ትሰበሰባላችሁ፣ እሳት ውስጥ ይከቷችኋል፣ ትቃጠላላችሁ። ገበሬው አባቴ ነው ብለዋል። አብ ማለት ነው። አብ ማን ነው ብለሽ ነበር። አብ ማለት የምትዩ አላህ ነው ይንከባከበናል። ይኮተኩተናል። የሚገባንን ነገር ይሰጠናል። ገበሬ ስራው ምንድን ነው? መንከባከብ፣ ከውሬ መጠበቅ፣ ፍሬ እንዲያፈራ ማድረግ አይደለ? ለዚህ ግንዱ ሳይኖራችሁ ቅርንጫፎ ብቻ ምንም ዋጋ የለውም። ለዚህ መጨረሻ ላይ አለም በልጁ ይጠቀለላል። በሱ የሚያምን ከፍርድ ይድናል። በሱ የማያምን ግን በልጁ በኢየሱስ ክርስቶስ ካለማመኑ የተነሳ ይፈረድበታል ይላል። ስለዚህ ከፍርድ እንድትድኑ እባካችሁ በኢየሱስ ይመኑ። የመዳን መንገድ የሆነው አልመሲ ነው። ከአልመሲ ውጭ ሌላ ምንም የመዳን መንገድ የለም። ካለኔ ምንም ልታደርጉ አትችሉም ብሏል እኮ በእኔ ብትኖሩ ብዙ ፍሬ ታፈራላችሁ። እንዴ ቅርንጫፍ ብቻ ትከለ ውስጥ ይወስደ ቅርንጫፍ ነን እኮ እኛ ቅርንጫፍ ናችሁ ብለዋል እኮ እንዴት ፍሬ ማፍራት እንችላለን? ተሰብስበን ከመቃጠል ውጭ ከሲኦል አምልጦ ባካችሁን የመዳን መንገድ አልመሲ ነው ያልኳቸው ያለውት በምን ኛ ቋንቋ ነው የምትሰሙት? ረ ሄ ሙሐመድ ምንድን ነው አምሩሰዋቸው የሞተው ምንድን ነው አምሩሰዋቸው የሞተው? እናንተ ያላችሁ የምታስፈራሩት አምላክ አይወልድም አይዋለድም ያላችሁ ለሰው የምታወሩት ይሄን ያወረሰው ሙሐመድ ነው፣ ኬት አምጥቶ ነው? እኛ ያለው ቃሉ ላይ ያለውን የነገርናችሁ ያለ ነው። ዛሬም ሆነ ነገ የመዳን መንገድ አልመሲ ብቻ ነው። ያለ አልመሲ ምንም ልታደርጉ አትችሉም። ገብቷችኋል? እና በጌታችን በኢየሱስ ክርስቶስ እመኑ። የመዳን ቀን ዛሬ ነው። እወዳችኋለሁ። ስለምወዳችሁ ነው የምናገረው፣ እንዳትቃጠሉ፣ ከፍርድ እንድትድኑ፣ ከሞት እንድታመልጡ እዚህ ምድር ላይ ከኖራችሁበት ዘመን ይልቅ ሂደያችሁ ላይ የምትኖሩበት ጊዜ ስለሚበልጥ እባካችሁን በማመን አምልጡ። አምላክ ነኝ ያለበት የት አለ እያላችሁ ድጋሚ እንድትጠይቁኝ አልፈልግም። መልሳችሁን መልሼላችኋለሁ። እወዳችኋለሁ።